ሃይማኖት አዳነ ትባላለች። በሆሳዕና ከተማ አስተዳደር የሄጦ ቀበሌ ነዋሪ ነች። ትዳር መስርታ ልጆችንም አፍርታ እየኖረች የነበረ ቢሆንም ከባለቤቷ ጋር አለመግባባት ተፈጠረና ትዳሯ ፈረሰ። የራሷ ስራም ሆነ ሌላ የገቢ ምንጭ ያልነበራት ሃይማኖት ከባለቤቷ ጋር ከተለያየች በኋላ ብዙ ፈተናዎች ገጠሟት። ከልጆች አባት ከተለያየው ወደ ሃያ አንድ አመት ሆኖኛል አራት ልጅ አራት ልጅ ይዤ ከእሱ ስለያይ ንግድ አላውቅም። ያገባሁትም መጀመሪያ በ14 ዓመት ነበረ። በ16 ዓመት ነው መጀመሪያ ልጅ የወለድኳት። አሁን ሁለት ወንድ ሁለት ሴት ይዤ በጣም ነው በቃ የጨለመኝ ያን ጊዜ ማለት ነው። እና ቤተሰብ ጋር ይዤ ሲሄድ ቤተሰብ ወደ ቤተሰቦቹ ልጆቹን አድርሽ ተባልኩ። ልጆቼ ደግሞ መስጠት አልቻልኩ። እርዳታ ፈልጋ አንዳንድ ግብረሰናይ ድርጅቶችና ግለሰቦችን ብትጠይቅም ሊሳካላት አልቻለም። እርዳታ ምናምን ይሰጣል ይሄዳለሁ። ልጆቼ ወፋፍራሞች ናቸው፣ እኔም እንደምታይ ወፍራም ነኝ። አንቺ ልትረጅ ነው ልትረጅ፣ ወደዛ ሂጅ ይሉኛል። በቃ ምንም የሌለ ያው ሰውነቴን ልጆቼንም አይቶ ይከለክሉኛል። ወደ ቤት ተመልሼ እመጣለሁ። ከራሷም አልፎ ልጆቿን የማሳደግ ሙሉ ኃላፊነት የወደቀባት ሃይማኖት የተለያዩ አካባቢዎች ተንቀሳቅሳ ለመስራት ሞከረች፣ ግን አልቻለችም። ከብዙ ውጣውረድ በኋላ በሆሳዕና ከተማ ውስጥ በዝቅተኛ የኢኮኖሚ ደረጃ ላይ የሚገኙ ዜጎችን የሚመዘግቡ መልማዮች ቤቷን አንኳኩ፣ የልማታዊ ሴፍትኔት ፕሮግራም ተጠቃሚም አደረጓት። ይሄ ሴፍትኔት ሲመጣ ቀበሌዎች ሊመለምሉ ሲመጡ እውነት ይሄ ወንበር አልነበረም፣ እንደናንተ አሁን እንደዚህ እንግዶች ሲመጡ ከጎረቤት አምጥቼ ነው ኩርስ ላይ ይሄ ቃል ይሄ ወንበሮች የምታዩ እቃ አልነበረኝም። ለምን እኔ ለልጆቼ አስተምራለሁ፣ የሰራኋትን ያው አንድ እጅ ስለሆን ክራይ ቤት ክራይ ነው፣ ለቤት ክራይ፣ ለልጆች አስተምራለሁ፣ ለልጆች ቀለብ አድርጋለሁ፣ ሌላ ምንጭ ምንም ስለሌለኝ። አሁን ግን እግዚአብሔር ይመስገን ይሄ ሴፍትነት መጣ፣ ተመዘገብኩ። መጀመሪያ ደሞዝ የተሰጠኝን እችን ሰሃኖች ነው እችን ድስቶች ነው ገዝቼ መጣሁት። ሆድ የሚያየው ሰው የለምና ነገ ጠዋት የሆነ ከፍ ያለ ምግብ ቤት ብከፍት ይሄ እቃ ያስፈልጋል። አሁን እኔ 3600 ነው የገዛሁ፣ ዛሬ 5000 ምናምን ገብተዋል። የዛሬ ሁለት ዓመት ማለት ነው። የልማታዊ ሴፍት ኔት ተጠቃሚ ከሆነች በኋላ ለኑሮዋ ገቢ ማመንጨት ጀመረች። የመቆጠብ ልምዷም እየዳበረ ሄደ። ለአንደኛው ልጇም ከቆጠበችው ላይ ብድር በመጨመር ባለ ሶስት እግር ተሽከርካሪ ወይም ባጃጅ ገዝታ ስራ አስጀመረችው። ስልሳ አራት ሺ ብር ሆኖልኛል ያን ይዤ ደግሞ ብድር ጠይቄ ባጃጅ ገዛሁ ለልጄ። ይሄ በሶስት ወር ይዤ ከአባት የወጣሁት ልጅ አሁን ሀያ ዓመቱ ነው። ይኸው እሱ እየሰራ ነው። በመርሃ ግብሩ ካገኘችው የገንዘብ ድጋፍና ስልጠና ባሻገር ያዳበረችው የስራ ባህል ህይወቷ ላይ ከፍተኛ ለውጥ እያመጣ ይገኛል። ተሽከርካሪ ለእኔ በቃ ትልቅ ነገር ነው። እኔ መጀመሪያ ቀን እዚህ የቆመች ቀን ምን ልበለህ በቃ ጌታ አምላክ እዚህ አድሩሰኝ። እኔ ለዚህ በቃ ለምን እኔ ልጆችን ለቤተሰብ ሲጭም በቃ ሰተሽ አረብ ሀገር ሄጂ ነው ስባል የነበርኩ ከዛ ተነስቼ ዛሬ እኔ ልጆቼ እዚህ ጋር ከመንገድ ከመቆም ስራ ላይ ያውያለው ልጄ ብሩ ይልቅ ደግሞ ከህዝብ ተዋውቀንበታል። ሴፍትነት ያለ ህዝብ ካሁን በኋላ እኛ ይሄን ተመረቀ እንኳ ቤታችን ብንገባ በቃ ቤተሰብ አለኝ እኔ ሀይሚ እንዲሆነች ቢባል አስራ አንድ በሄጦ ላይ አስራ አንድ ፎርማን ነው ያለ። አስራ አንድ ፎርማን ማለት አንድ ሰው ሰላሳ ሰው ስታባዙት ከዚህ ህዝብ ላይ ተዋውቂ ያለው እና በጣም ነው እኔ የተጠቀምኩበት። ጠዋት 12 ተኩል እንወጣለን። ሶስት ሰዓት እንመለሳለን። 12 ሰዓት፣ አንድ ሰዓት፣ ሁለት ሰዓት፣ ሶስት ሰዓት፣ አራት ሰዓት ነው የምንሰራ ማለት ነው። ሴፍትነስ ልክ ከዛ ከመጣን በኋላ ደግሞ ኩሽና ገባለሁ። ከዛ መጥቼ ያችን እንጀራ ስጋ ግሬ ደግሞ በቃ ያለችን ቀሪያ ደግሞ እነዚህን እየሰራ ሁኖ ለምን ልጅ አሁን ምንም አያግዘኝም። እዳ ስላለን አሁን ቤት ክራይ 2500 ነው የምከፍለው ቀለብም እኔንም በቃ በዚች እንትን ምለውና በዚህ ነው ያለ ነው። የሃይማኖት አዳነ ታሪክ የሌሎችም የህይወት መንገድ ነው። በዚህ መርሃ ግብር ተጠቅመው ህይወታቸውን የቀየሩ በርካታ ዜጎችም አሉ። በማዕከላዊ ኢትዮጵያ ክልል የርዕሰ መስተዳድሩ መቀመጫ በሆነችው ሆሳና ከተማ ላይ እንገኛለን። በዚህ ከተማ እንግዲህ እንደሚታወቀው እንደ ሀገር በተጀመረው የልማታዊ ሴፍትኔት መርሃ ግብር ተጠቃሚ የሆኑ በርካታ ግለሰቦች አሉ። በተለይ መሰረታዊ ፍላጎታቸውን ማሟላት ያልቻሉና ከድህነት ወለል በታች የሚገኙ ዜጎች መሰረታዊ ፍላጎታቸውን ማሟላት እንዲችሉ በተለያየ መንገድ የስራ ባህላቸውም እንዲዳብርና አቅማቸውም ትንሽ እንዲጎለብት በተለያዩ የስራ ዘርፎች እንዲሰማሩ በ ከተማ አስተዳደሮች የሚመቻቹበት አጋጣሚ አለ። በማዕከላዊ ኢትዮጵያ ርዕሰ መስተዳድር መቀመጫ በሆነችው የሆሳና ከተማ አስተዳደርም በዚህ መልኩ በተለይ በጽዳትና ና በአረንጓዴ ልማት ዘርፍ በስፋት ተሰማርተው እየሰሩ ይገኛሉ። በዚህ መርሃ ግብር ተጠቃሚ በመሆኑም በርካቶች የራሳቸውን ህይወት በተሻለ መንገድ ማሻሻል እየቻሉ ይገኛሉ። ከእነዚህ መካከል የተወሰኑትን በአካል ቀረብ ብለን እናናግራለን። አብራችሁን ቆዩ። እዛ ጊዜ ልጆች የሚበሉበት አልነበረኝም። በጣም ችግር ውስጥ ነበርኩኝ። አሁን ያን ብር ተሰጣ ግማሽን እየቆጠብኩኝ ግማሽን ለልጆች ቀለቢ የቤት ክራም እየከፈልኩኝ ያላ እየቆያው ያቺ ሀምሳ ሺህ ሀምሳ ሺህ ተለቀቀ። ብሩ ከተለቀቀ በኋላ እንደገና ምን መስራት አለብኝ ብዬ ያቀጥቁት የችን ብር ሊጠፋ ነው ካልና የቆጠብኩትን ብር ነበረብኝ እዛ ጊዜ ሁለት ብር እየቆጠብኩ ነበርኩ። ያችንም ጭምር አድጌ ወደ ስልሳ ምናምን ሺ በእጄ ገባ። ከዛ ምን መስራት አለብኝ አልኩኝ። እነዚህ ወንበሮችን ምኖችን፣ እነዚህን ከቤተሰብ ጋር ተነጋግሬ መስራት አለብኝ ብዬ ይችን ብር ከሚጠፋ ብዬ ከሰውም ተበደርኩና ሰላሳ ሺ ከዛ በኋላ ሰማንያ ሺ ጨረሰ ጨረሳ። ከዛ ኩቡም እየገባው እየቆጠብኩ እያለሁ የመንግስት የሰውዳ 30 ሺህ ነበር። 15 ሺህ ከፍዬ 15 ሺህ ቀርቶኛል። ጠዋት ጠዋት መውጣቴ ከብዙ ሰዎች ጋርም ታወቅኩኝ። ስራ መጀመሪያ ስገባ ጽዳት ሲባል እንዴት አድርገ ነው የሚሰራው ምናምን እያልኩኝ ነበርኩኝ። ሲገባ ደስ ብሎኝ ሰራው። እና ከልጆቹም ጋር ከሰው ጋር ከመዘጋጃ ጋር ከምን ጋር እየመጡ እየጎበኙ ነበር። ከነሱ ጋርም ታወቅኩኝ። ስራም ጥሩ መሆኑን አያው ደስ ብዬ እየሰራው ነበርኩ። ሴፍቲኔት መምጣቴ ችን ቤትንም እንዴት ተክራይቼ ካፌን እሱ ባይመጣ ኖረው ልጆችን ጠግቦ አይበላም። እኔም አልከፍትም። ደስ ብዬ አለሁ። መጀመሪያ የሰጡኝን ብር እያጠራቀም እያጠራቀም አስቀመጥኩና፣ በአስር ሺህ መጀመሪያ ጀመርኩ። ትናንሽ አምስት አምስት ፍሬ እየገዛው አራትም ሁለትም እየገዛው ባየ አይነቶቹን ማስገባት ጀመርኩ። ከዛ እየሰራው ብሩን ተሰጠኝ። ከሰውን ትንሽ ብር አምሳ ሺህ ብር ብድር ጨምሬ መስራት ጀመርኩኝ። ያችንም አሁን እየከፈልኩ ነው። እንደዛ እያደረኩ ነው። ባጀቱን የሚፈልግ ስራ ነው፣ ግን ትንሽ ነው ቢሆንም ን ይህንን መስመር መስራት ጀመርኩት። የልማታዊ ሴፍቲኔት መርሃ ግብሩ በዝቅተኛ የኑሮ ደረጃ ላይ የሚገኙ በርካታ ዜጎች ጥሪት እንዲያፈሩ፣ የስራ ባህላቸው እንዲያድግ፣ የህይወት ክህሎት ስልጠና እንዲያገኙና የቁጠባ ባህላቸው እንዲዳብር እያደረገ ይገኛል። ዳ ሳይሆን ከድህነት ወለል በታች ያሉትን ለመደገፍ ነው። እነዚህ ዝቅተኛ ኑሮ ደረጃ ላይ ያሉት አንደኛ ዛሬ ላይ ከማህበረሰብ በታች ሆኖ ነው የተመረጡት። ነገ ላይ ግን ከዚህ ከሚያገኙት አንደኛ ስራን እንዲለማመዱ ነው። አላማ የሴፍቲኔት አላማማ እየሰሩን የሚያገኙት ሲሰሩ፣ ደግሞ ነገ ላይ ደግሞ ይሄ ሴፍቲኔት ዘላቂ አይደለም። ያው ዘላቂ አይደለም፣ ለሶስት አመት የተገደበ ነው። በሶስት አመት ውስጥ ስራን ያበተሰማሩበት በተስማሩበት ኮምፖነንት አለ። አሁን ለምሳሌ ደረቅ ቆሻሻ አለ፣ አረንጓዴ ልማት አለ፣ ሶሻል ኢንሹራንስ ስራዎች። በእነዚህ ኮምፖነንት ላይ በየአደረጃጀው ተደራጅቶ ስራን እየተለማመዱ ያው ከዚህ ፕሮጀክት ያው ክፍያ ያገኛል ማለት ነው። በሚያገኙት ክፍያ አንደኛ በእያንዳንዱ አባወራ ላይ 20 ፐርሰንት ቁጠባ አላቸው። ይሄ 20 ፐርሰንት ቁጠባ ለምንድን ነው? በየወሩ ከሚያገኙት ክፍያ 20 ፐርሰንት ቆጥቦ ድጋሚ ደግሞ የወጥ ኪሎት እና የገንዘብ አያያዝና አጠቃቀም ስልጠናም ይባላል። ለእነሱ የምትሰጣቸው ሀያ ፐርሰንት ቁጠባ ሲደመር የምክርና ድጋፍ አገልግሎት በሁለት ፌዝ መጀመሪያ ዙር ያው ቢዝነስ ፕላናቸውን ያዘጋጃሉ። እቅድ ማለት ነው። የስራ የንግድ እቅድ ያዘጋጃሉ። ባዘጋጁት እቅዳቸው መሰረት ይሄ ገንዘብ ሲሰጥ ሀያ ፐርሰንት ቁጣባ ተደምሮ ወደ ራሳቸው ከፕሮጀክቱ ሶስት ማለት ሲደርስ ይማረቃሉ። ከተማረቀው በኋላ በቢዝነስ ፕላናቸው መሰረት የራሳቸውን ህይወት መምራት ይጀምራሉ ማለት ነው። ስለዚህ የሴፍቲኔት አላማ ማለት የድህነት ከድህነት ወለል በታች የሆኑትን ነገ ላይ የራሳቸውን ችለው እራሳቸው ስራ እድል ፈጠራ ፈጥሮ ስራ ፈጣሪዎች የሆነው የራሳቸውን ቤተሰብ በራሳቸው መምራት እንዲችሉ ማድረግ ነው ማለት ነው። ቆጥቦ ኑሮን ማሻሻል እንደሚችል፣ ቤትን መላወጥ እንደሚችል፣ ከድህነት ወደ ብልጽግና መሄድ እንደሚችል ቁጠባ ወሳኝ መሆኑን ሶ ካልቆጠባ የራሱንም ቤቱንም መለወጥ እንደማይችል ይህንን ግንዛቤ እየሰጠን ነው። ቁጠባ ደግሞ በደስታ እንዲቆጥቡ ቁጠባ ተጠቃሚ መሆኑን አውቆ እንዲቆጥቡ ግንዛቤ እየሰጠን በቤተሰብ ደረጃ በተጠቃሚ ደረጃ እየሰጠን እንገኛለን። ስራዎችን ብቻ አይደለም፣ አስደግፈን ስልጠናም ጭምር ነው እየሰጠናቸው ያለው፣ እንዴት የስራ ባህላቸውን መቀየር እንዳለባቸው፣ እንዴት ሰው ሰርቶ መለወጥ እንዳለባቸው። ያን ብቻ አይደለም በተቻለን መጠን ደግሞ ዝግጅቶችን እያደረግንላቸው ነው። ቅድም እንዳልኩኝ አሁን በዘንድሮ ዓመት ኦልሞስት የሼድ ግንባታም ይዘናል። ለዚህ ፕሮግራም ግራጁዌት አድርገው ሲወጡ እነዚህ ሰዎች ቢያንስ እዛው አርፈው ስራዎችን መስራት የሚችሉበት። ምክንያቱም ዋናው ነገር ሰው ከድህነት ወለራሱ ራሱን ላቆ ወደ ተሻለ ገቢ መምጣት ስላለበት ያን ስራ ነው እየሰራን ያለ ነው። ጠዋት ሌሊት ወጥቶ ስራ እንዲለምድም ነው። በነገራችን ላይ እነዚህ በሴፍትኔ ተጠቃሚዎች ዝም ብሎ ለዘላለም ወይም ቆይቶ ሁል ጊዜ እየሰሩ እንዲቆዩ አይደለም። ሀያ ፐርሰንት ይቆጥባሉ ባንክ ላይ ሁለት ሺህ አራት መቶ ብር በዩሪ ይከፈልላቸዋል። ከዛ ብር ውስጥ ሀያ ፐርሰንት በየጊዜ ባንክ ላይ ሳይወጣ እዛ የሚቆዩ ሲጨርሱ በኢንተርፕራይዝ እንዲደራጁ ይደረጋል። ስራ እንዲፈጥራል። አሁን እኛ አስመርቀናል። ባለፈው ያስመረቅናቸውን በዛ ላይ እንዲገቡ አድርገናል። በ2009 ዓ.ም. በ11 ከተሞች የተጀመረው የከተሞች ልማታዊ ሴፍቲኔት መርሃ ግብር አሁን ላይ አድማሱን አስፍቷል በከተሞች የሚታየውን ስር የሰደደ ድህነት እየቀነሰ የበርካቶችን ተስፋ እያለመለመና ለለውጥ እያነሳሳም ነው እንደኛ ከተማውን ካስመረቀናችን ውስጥ በባልቲና ጥሩ መጀመሪያ በጣም የዕለት ጉርሻ ያጡትና ኢቨን እንኳ ታንቄ እሞታለሁ አንድ ጠቃሚ እንድናለው እኔ ፕሮጀክት ባይመጣ ታንቄ ሊሞት ነበር ምንም ተስፋ አልነበረኝም

ዶሮ በማርባት ላይ፣ ካውት በማርባት ላይ ሱቅ፣ ጎሚስታ፣ የሴቶች ውበት ሳሎን፣ የወንዶች ውበት ሳሎን ብዙ ዘርፎች ላይ ተሰማርቶ ይቅድ አቅዶ ቢዝነስ ፕላን በሰሩት መሰረት ተሰማርቶ እየሰሩ ይገኛሉ። አንዱ የስራ ባህላቸውን ነው የቀየረው። ተስፋ ቆርጠው ቤት ቁጭ ብሎ የነበሩ ሰዎች ልክ እነዚህን ሶስት ዓመታት ይህን ስራ ሰርተው ይህን ነገር ማግኘት ሲችሉ ራሳቸውን መለወጥ እንደሚችሉ ማሰብ ጀምረዋል። ማሰብ ብቻም አይደለም ተለውጠው ዛሬ አሁን ባጃጅ ተሽከርካሪ ያላቸው አሉ። ራሳቸውን ችለው እንጀራ ለሰዎች የሚያቀርቡ ሰዎች አሉ። ተስፋ ቆርጠው ምንም ካልነበራቸው ቦታ ተነስተው ማለት ነው። እንዴት የስራ ባህላቸውን እንዲቀይሩ ጫና እንዳደረገ ማለት ነው። እኔ ከባዱ ነገር አይምሮ ላይ መስራት ነበር። ሴፍትኔት ፕሮግራሙ አይምሮ ላይ እየሰራ ነው የመጣው። በጣም ደስ የሚለው ማለት ነው። ወጥተው ጠዋት ጠዋት የሚያደርጓት እንቅስቃሴ ለካ ከሰራን ማግኘት እንችላለን የሚል ነገር ውስጣቸው ላይ ጭሯል። ከዚህ አንጻር ሶስት ዓመት ላይ ግራጁዌት አድርገው የወጡ ሰዎች በደንብ ይህንን ማሳየት የቻሉበትን ሂደት ነው የተረዳ ነው። የከተማ አስተዳደሩ በዝቅተኛ የኢኮኖሚ ደረጃ ላይ የሚገኙ ነዋሪዎችን ለመደገፍ እያደረገ ካለው ጥረት ጎን ለጎን አገልግሎት አሰጣጡን እያዘመነ እንደሆነም ይገለጻል። በተለይ የከተማዋን የመሬት መረጃ ወደ ካዳስተር አሰራር ስርዓት የማስገባት ተግባሩን በትኩረት እየሰራበት ነው። እንደ ከተማችን ሆሳዕና ከአምሳ ሺህ በላይ ፓርስሎች አሉ ወይም ቁራሽ መሬቶች አሉ። ከዛ ውስጥ ካዳስተር ከዛቸው ኤሪያዎች ላይ ወደ 17 ሺህ የሚሆነውን በካዳስተር ሲስቴም አስገብተን ማህበረሰቡ አገልግሎት እየሰጠ ይገኛል። አሁን የወረቀት ስራ አስቀርተናል። ፎርማሌ እያንዳንዱ ፈርስል በላንድ እንትናቸው ይታወቃል። እዛው ነው ያለው፣ ፕላኑ አታችት ነው፣ እዛው ነው ነገሮች የሚቆረጡት። አንድ ማሆን ሽርፍራፊ የሚሆኑ መሬቶች አይኖሩንም። ሁለተኛ ሲስተሙ ሰርኩሌት የሚያደርገው ሁላችንም ጋር ተች ያደርጋል። እያንዳንዱ ቁራሽ መሬት ሲነካ በምን ምክንያት እንደተመካ እያንዳንዳችን ጋር ምልክት ይሰጣል። ያልታመነበት ጉዳይ ረን አይደረግም፣ የታመነበት ጉዳይ ረን ይደረጋል። ይሄ እስከ ከንትፈው ድረስ ወልሞስት አካውንት አለው። የካዳስተር ስርዓት ለባለይዞታዎች ከሚሰጠው ዘርፈ ብዙ ጥቅም ባሻገር የከተማ አስተዳደሮች መሬታቸውን ቆጥረው ሊያውቁበት የሚችሉበትን ምቹ ሁኔታ ይፈጥራል። የሆሳና ከተማ የመሬት ባለይዞታዎችም አስፈላጊውን መረጃ በወቅቱና በአግባቡ በማቅረብ ይዞታቸውን ወደ ካዳስተር ስርዓት በማስገባት ላይ ናቸው። የካዳስተር መረጫ ለመውሰድ የግለሰቡ መታወቂያ ይጠየቃል። ማንነቱን የሚገልጽ መታወቂያም ፓስፖርትም፣ ላይሰንስም ሊሆን ይችላል። የድራይቪንግ ላይሰንስ። ከዛ የጋብቻ ሁኔታ ያገባ ከሆነ የጋብቻ ማግባቱን የሚያሳይ ያላገባ እንደሆነ ድጋፍ ከቀበሌ ማህበራዊ ፍርድ ቤት የድጋፍ ደብዳቤ እንዲያቀርብ ይደረጋል። ከዛ በኋላ ግብር መክፈሉንና አለመክፈሉ ይጣራል። ውዝፍ ግብር ካለ የመንግስት ዕዳ ስለሆነ በፊት ያለውን ውዝፉን እንዲከፍል ይደረጋል። እስከዚህ ዓመት ማለት ነው። እስከ አሁን ዓመት ያለውን ነገር እንዲገብር ይደረጋል። ግብር ይታያል። ከዛ የድሮ መረጋገጫ ይታያል። ድሮ በእጁ ይዞ ያለው መሬት ልማት ሎ መብት የተፈጠረለት መረጋገጫ ይታያል። እነዚህ እነዚህን ካሟላ ወደ ምዝገባ ይቀርባል። ብቁ ነው ማለት ነው። በሆሳና ከተማ አስተዳደር የካዳስተር ስርዓት መተግበር መጀመሩ የከተማዋን ገቢ ከፍ ማድረግ ችሏል። የደንበኞችን አገልግሎት አሰጣጥ አቀላጥፏል። ብልሹ አሰራርንም ቀንሷል። አሁን ማዘመኑን ኦልሞስት ወደ ቴሌብርና ወደ ቴክስት አገልግሎት እየቀየርን ነው። ፎርማሊ ሰዎች ክፍያቸውን ቤታቸው ሆነው አክሰስ እንዲያደርጉ እዚህ መምጣት ሳይጠበቅባቸው ስልካቸው ላይ ቴክስት ይገባል። ምን ያህል ክፍያ እንዳለባቸው በቴሌ ብር ይከፍላሉ። የቴሌ ብር ደረሰኛቸውን በሲስተመታች ያደርጋሉ። በአካውንታቸው መሰረት ምንም እንግልት ሳይኖር የትኛውም ስራ ቦታ ላይ ሆነው ማለት ነው። አንዱ የፈታልን ችግር የገቢ ሲስተማችንን ከዚህ በፊት ገቢ የት እንደምታናቀ ነበር፣ መወራወሮች ነበሩ በግልጽ ለማውራት ማለት ነው። ትልቁ የካዳስተር መምጣት የመጀመሪያ የኢኮኖሚ ወይም የማዘጋጃ ቤቱን ገቢ በጣም ነው ያሳደገው። ብዙ ነገሮች የሚመጡት ፎር ኤግዛምፕል እግዶች፣ የተለያዩ እግዶች ሰርቲፋይ እስከሚሆኑ ድረስ ያሉ ሂደቶች ላይ በእያንዳንዱ ስቴፕ ላይ በእያንዳንዱ ስቴፕ ላይ ያለው ደረሰኝ እየቆረጡ አገልግሎት ትንሽ ትንሽም ቢሆን ማለት ነው። ግን ድሮ የሚትሆ ነገር ነበር፣ እሱ ወደ ላይን መግባቱ ነው። ሁለተኛ ደግሞ ካዳስተር፣ ይቺ ቁራሽ መሬቷ፣ አንዱ ለአብነት አባባ የሚባል ሰውዬ ቢኖር፣ አባባ ድሮ የሚሰጠው ወይም የሚከፍለው ግብር የሁለት መቶ ካሬ ግብር እየከፈለ እሱ ግን የሚኖረው አንድ ሺህ ካሬ ሊሆን ይችላል፣ አራት መቶ ካሬ ሊሆን ይችላል፣ ሶስት መቶ ካሬ ሊሆን ይችላል። እቺ ካዳስተር ከመጣች በኋላ የራሷን ብቻ ነው ሚከፍለው። ስለዚህ ተጨማሪ የያዘውን መሬት በአካባቢ ሊይዝ የመነሻ ዋጋ ለመንግስት ገቢ ያደርግና ይዞታ ያለውን ግብር ወደ መንግስት ቋት እያስገባ ይሄዳል ማለት ነው። ያ ደግሞ በጣም ገቢውን ኢንክሪዝ እያደረገ ወይም እየጨመረ የመጣበት እኛ ዘንድሮ የተገላገልነው አንደኛ የመሬት ደላሎችን ነው። ሁለተኛ ሌባ ባለሙያዎችን ተገላግለናል። ሌባ ባለሙያ እንዳይደራደር ከእጅ ወረቀት ነክ ስለሆነ ባለጉዳይ አገኝም ስክሪን ላይ ነገር ኃላፊ ይመራል። ቁጭ ብሎ ስክሪን ላይ እያየ በአንድ ሰዓት በአንድ ሰዓት በማይሞላ ጉዳዮችን ይጨርሳል። እኔ ለምሳሌ የውጭ ሀገር ብሄድ በኔ ላይ ያለ ባለጉዳይ ይመድራል። በዚሁም ይመራው እኔ ማንም ያገኘኝም ማለት ነው እዚህ ሀገር ውስጥ ባሉ ሌላ ሀገር ቢሄድ ነው መዘጋጃ ቤት ስራ እንግዲህ ስብሰባ ሆኖ ይመራል። በዚህ ልክ እየሰራ ነው። አሁን ባለንበት ደረጃ ሆሳዕና ውስጥ መሬትና መሬት ጉዳዮች፣ አቤቱታዎች ቀንሰዋሉ። ሌብነት ግን ጠፍቷል፣ ባለንም ቀንሷል። ሌብነት ስል በመዘጋጃ ቤት ደረጃ አለ በባለሙያ የሚገለጽ ከመሬት ጋር ተያይዞ በኢንቨስትመንት መሬቶች ተያያዙ አላስፈላጊ ጥቅሙ እንዳማገኝ የሚደረጉ ነገሮች እሱን የባለማ ሪፎርም የመስራት የማገምገም ነገር እየሰራን ነው። ግን የመቀነስ ነገር አለ። የካዳስተር ስርዓት ወደ መረጃ ቋት የገቡ ይዞታዎችን በተመለከተ የሚኖሩ መረጃዎችን በቀላሉ ለማስተካከል ምቹ ሁኔታ ይፈጥራል። ከይዞታ ወሰን ጋር በተያያዘ የሚነሱ ግጭቶችንም በቀላሉ መፍታት ያስችላል። በቀላሉ ደግሞ አፕዴት ማድረግ ይቻላል። መጽሐፍና መመዝገብ እንደዛ አይነት ነገር ጊዜ አይፈጅብንም። እዚሁ አፕዴት ማድረግ የምንችል ነገር ስለሆነ ከጊዜ አጠቃቀም ለቅልጥፍናም የተሻለ ነው። እንዳልኩ ደግሞ ኮኦርዲኔት ያለ ነው። ኮኦርዲኔት ካለ ደግሞ ወሰንተኛ ድንበር ግጭት ራሱ ቢኖርም ያቺ ኮኦርዲኔት በመሳሪያ ላይ ፊድ ተደርጋ መሳሪያ ላይ ፊድ ብናደርግ ኢንፑት ብናደርግ ቦታውን ማሳየት ይችላል መሳሪያ ሴት አውት ይባላል። ስቴክ አውት ማድረግ ይቻላል። ስቴክ አውት ማለት ያንን ኮኦርዲኔት ብናስገባ የቱ ጋር እንደሆነ ወስዶ በቀስት መልክ ያሳየናል። ያቺ ቦታ የዛች ኮኦርዲኔት ትሆናለች። ስለዚህ የወሰን ውዝግብ ያንን ይቀንስልናል። አንደኛው ከፍርድ ቤት ጋር ተያይዘ ያሉ ኬዞች አኩሬት የሆነ መረጃ ሊያገኙ ይችላሉ። ፍርድ ቤት ለዳኝነት አይቸጋገሩም። ምክንያቱም መረጃ ኦን ስፖት ላይ ስላለ ለውሳኔ አይቸጋገርም። ከኛ ሙሉ መረጃ ከላከን ወረቀት ጠፍተዋል እንዲህ ሆኗል እንዲህ ገብተዋል የሚባል ነገር የለም። በትክክሉ እንትን ሌላ፣ አሁን ከባንክ ቤት እግዶች ጋር ተያይዞ ድሮ በአንድ መሬት ሜቢ ይከሰት ይችላል ተብሎ ይገመታል። በአንድ መሬት ከሁለት ባንክ የመበደር ነገሮች ይፈጠር ነበር። አሁን ግን ኦሬዲ፣ አንዴ ከታገደ ታገደ ነው። ባንክ ቤቶች በሙሉ ኮንፊደንስ እንትን ብሎ መውሰድ ይችላሉ ማለት ነው። አሳግደው ለግለሰቦች አገልግሎት መስጣት ይችላሉ። እና ብዙ አገልግሎቶችን እየሰጣን እንገኛለን። ፎርማሊ ኢንፎርማሊ፣ የመጡትን ፎርማል የመጡትንም በተለያዩ አንግሎች እየሰጣን እንገኛለን። በካዳስተር ስርዓት የተመዘገበ የይዞታ ማረጋገጫ በማንኛውም ሁኔታ ቢጠፋ ወይም ቢበላሽ በቀላሉ መተካት ይቻላል። የድሮ በወረቀት የሚደረግና የሰነድ አያያዝ ስርዓቱም ዘመናዊ ያልነበረ ሰነዶችም ሊጠፉ የሚችሉበት በተለያየ ምክንያት በሂውማን ፋክተር፣ በእሳት አደጋ እና በተለያየ ምክንያት ሊጠፋ የሚችልበት የነበረ ሲሆን አሁን ዳታቤዝ ሲስተም ነው። ዳታቤዙ በቅርብ ወደ ዌብ ቤዝድ ሲስተም የሚገባ ሆኖ ግን ባለን ሁኔታ ሴኩርድ በሆነ መንገድ የግለሰቦች ፋይል የማይጠፋ ሆኖ በሶፍትዌር በሶፍት ኮፒ እየተያዘ በሀርድ ኮፒ እየተደራጀ የሚሰራበት ስራ ስለሆነ ለግለሰቦች የተደራጀ ፋይል እና ደህንነቱ የተጠበቀ ፋይል እንዲኖራቸው ይረዳቸዋል። አገልግሎቱንም በዛው ልክ ዘመናዊ እና ቀልጣፋ የሚያደርግ ይሆናል የሚል ታሳቢ ያለ የሚመዘገቡ መረጃዎች ሁሉ በዲጂታል ናቸው። ሀርድ ኮፒ ብቻ ስላልሆነ ሁለቱንም ማግኘት ይቻላል። ዲጂታል ዳታ ስለሆነ አንዱ ሃርድ ኮፒ ቢጠፋ መልሰን ፕሪንት ማድረግ የምንችል ነገር ድግግሞሽ አይኖርም፣ እንደገና መልፋት አይኖርም። እዚህ ውስጥ ያለ ነገር ስለሆነ ሰውየው የሆነ ፋይል ቢጠፋበት ስለመጥፋቱ አረጋግጦ አስመስክሮ ከመጣ ለዛ የሚያስከፍል ነገር እንዲከፍል ይደረግና መልሰን ለሰውየው አገልግሎት መስጠት እንችላለን። ደግሞ ቀልጣፋም ነው። ከእጅ ንክኪ ወይም ከወረቀት ንክኪ የሆነ አገልግሎት ነው። ማዘመኑ የመጣው ተጨማሪ ካዳስተር የፈጠረ እድል በክለው ላይ ሜቢ ጠቅላላ የኢትዮጵያ ፐርስሎች ወይም ኢትዮጵያ ላይ ያሉ ፐርስሎች አንድ ላይ በክለው ላይ ኮኔክት ቢደረግ እስከ ዋስትና ድረስ አንድ ግለሰብ የሆነ አካባቢ ሄዶ ከዚህ ጅማ ቢሄድ፣ ከዚህ ባህርዳር ቢሄድ፣ መቀሌ ቢሄድ እዛ ጋር ሆኖ እስከ ዋስትና ድረስ የሚያደርስ ሰርቲፊኬት ነው፣ ሰርቲፋ አድርገን የምንሰጠው የካዳስተር ስርዓት መተግበር ሲጀመር በተጠቃሚዎች ዘንድ የተወሰነ የግንዛቤ ችግር ነበር። በሂደት ግን ባለይዞታዎች በተለይ የአገልግሎት አሰጣጡን ቅልጥፍና እየተመለከቱ በሄዱ ቁጥር አሰራሩን መደገፍና አስፈላጊ የሆኑ ማስረጃዎችን ማቅረብ ጀምረዋል። አዲስ ነገር ሲገባ ሰዎች እስከሚያውቁ ድረስ ያስቸግራሉ። ማህበረሰቡ ሜቢ ተገልጋዩ ካዳስተር ስባል ሌላ ነገር አድርጎ የመሳል ነገር ነበረው። መረጃ ስጡ ስባል ለምን እንሰጣለን ይላሉ። ምክንያቱም ከእናት ፋይል እና በእጃቸው ያለውን ሁለቱንም ክሮስቼክ እየተደረገ ግራውንድ ሰርቬይንግ የተሰሩ ስራዎችን ክሮስቼክ እየተደረገ ስለሚሰራ የአለማመን ችግሮችም ተፈጥሮ ነበር። ግን አሁን ሰዎች እየተለማመዱ ኦርሞስ ስላልጨረሰን እየተለማመዱ ስለመጡ በጣም አክቲቭ ሆኖ ሆነ አገልግሎት እየሰጠን ያለ። የተሟላ መረጃ ያቀረቡ ተጠቃሚዎችም በካዳስተር አሰራር ስርዓት ጊዜና ገንዘብ ቆጣቢ በሆነ መልኩ የሚፈልጉትን አገልግሎት ማግኘት እየቻሉ ነው። ብዙ ነገር በሲስተም ስለሚገኝ ያ አንድ ነገር ፈልጌ ቢመጣ እዚህ አሁን ስሜን ከነገርኩኝ በስሜ ያወጣሉ። ምናልባት መጀመሪያ ከነበሩ ከቀበሌዎች ይሻላል ብዬ አስባለሁ። በፊት ቃጠሎ ቢደርስ የራሱ በታች መዘጋጃዎች ባሉበት ዝም ብሎ በክላስተር በምናምን የነበረው መረጋገጫ በሲስቴም ውስጥ ነው እየገባ ያለ። እኔ ስሜን ብቻ ና ወይም ኮድ ኮድ ራሱ አለ። ኮዴን ከነገርኩኝ፣ እዚህ ጋ ያለ ባለሙያ ወዲያው ነው የሚያገኝልኝ። አንደኛ ጊዜ ይቆጥብልኛል፣ ሁለተኛ ደግሞ መረጃው እንዳይጠፋ ያገለግላል ማለት ነው፣ ይህ ሲስቴም ያን ብቻም አይደለም ግብር ራሱ በሲስቴም በቤቴ ሆኜ ከፍላለው ከፍላለሁ፣ ኮዴን እስካወቅኩ ድረስ ማለት ነው። በሆሳና ከተማ አስተዳደር የካዳስተር አሰራር ስርዓት እየተለመደና እየተስፋፋ ነው። አልፎ አልፎ ከኔትወርክ ጋር ተያይዘው እያጋጠሙ ያሉ ችግሮች ግን አስቸኳይ እልባት ያስፈልጋቸዋል። ከቴሌ ጋር የኔትወርክ መጨናነቆች ይገጥሙናል። አንዳንድ ጊዜ እሱ ነው በቃ ህብረተሰቡ ጋር ትንሽ መጥተው አንዳንድ ኢንተርኔት ሲጨናነቅባቸው አንዳንድ ጊዜ ኮምፕሌን ይኖራል። ከዛ ውጭ ሌላ ነገር ላይ ፖዘቲቭ ነገር ነው ያለው። በዘመናዊ መንገድ የሚደራጀው የከተማ መሬት ይዞታ መረጃ አዳዲስ ፖሊሲዎችን አሰራሮችንና ህጎችን ለማመንጨት መነሻ ይሆናል። ከተሞች ከመሬት ሀብታቸው መሰብሰብ ያለባቸውን ግብር በአግባቡ እንዲሰበስቡም ያደርጋል። አገልግሎት አሰጣጡንም ያቀላጥፋል። በዚህ ረገድ በሆሳዕና ከተማ ያለው መልካም ተሞክሮ ወደ ሌሎች የሀገራችን ከተሞች ሊስፋፋ ይገባል።